ስለዚህ ይህ አካል ከጀሃነም እንዲወጣ ማማለድ አይቻልም። የኢብራሂም አለይሂ ሰላም አባት ወዴት ነው የሚሄደው ከተባለ ወደ ጀሃነም ነው የሚሄደው። ኢብራሂም ነቢይነቱን ይሄ የሚያስጎዳው ነገር አለው ይላል የለም። የሉጥ ሚስት ወዴት ነች? ወደ ገሃነም ነች። የእንትና ሚስት ማነው? የኑሕ ሚስት ወዴት ነች? ወደ ገሃነም ነች። የሉጥ የኑሕ ልጅ ወዴት ነው? ወደ ገሃነም ነው። አያቸው አለ የአንድ ነቢይ እናት ወይም አባት ወይም አክስት ወይም አጎት ወይንም ልጁ ወይም ዘር ማንዘሩ ገሃነም መግባታቸው በራሳቸው ጥፋት ክደው ገሃነም ገቡ እንጂ ያ ነብይ የሚያስጎዳው ነገር የለም። የኢብራሂም አባት ከሃዲ ነው ጣዋት አምላኪ ነበር። ኢብራሂም አለይሂ ሰላም እንዴት ነብይ ሆኖ አባቱ ለአባቱን ዳዕዋ የማድረግ ግዴታ ያ ነብይ ያለበት ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ማጎታቸውን ዳዋ የማድረግ ግዴታ ነበራቸው። ዳዋ አደረጉለት፣ አደረሱለት። አላህ በቁርአን ላይ ያ ይሁን ረሱል በልግ ማኡዝ አንተ ነብይ ሆይ ከእኔ ከጌታ የተወረደልህን በልክ አድርስ ለሕዝቦች። ይሄን ካላደረክ መልእክቴን አላደረስክም ማለት ነው አላቸው። እርሳቸው የማድረስ ግዴታ ስለነበራቸው ሄዶ እስከ ሕይወቱ ፍጻሜ ድረስ የነብይነታቸውን ግዴታ ተወጣው።

እና ስለዚህ በጫም ማለክ የጀሀነም እሳት ላይ ይጠለቅለታል። ከእሳት በዚያች ምክንያት አንጎሉ ይፈራል። እዛ ውስጥ የሚቀጡት እንዴት ሊሆኑ ነው ነው በጣም ከባድ ነው። የጀሀነም እሳት መልእክቱ ያልደረሳቸው እስከሆኑ ይላል። መልእክቱ ያልደረሰው ነው ሰው አምላክ አላህ አይቀጣም። ፍትሀ የሆነ አምላክ ነው። መልእክቱ ደርሷቸው አንቀበልም፣ አሻፈረኝ ያሉ ሰዎችን ቅጣቱም ይነካቸው አላህ በቁርአን ላይ ሲናገር ወማኩና ሙዓዚቢን ሀታ ነብዐሰ ረሱላ አለ እኔ መልእክተኛ ሳልክ የምቀጣ አይደለሁም። ለመልእክት ደርሶት ራሱ የማይቀጣለ የሚገርማችሁ ምን አይነት ከተባለ የአእምሮ ህመምተኛ የሆኑ ሰዎች፣ የአእምሮ ህመምተኛ ሆኖ አእምሮውን መጠቀም ያልቻለ ሰው መልእክቱ ቢደርሰው ራሱ ያን መልእክት የሚገነዘብበት የሚረዳበት አእምሮ እስከሌለው ድረስ አምላካችን አላህ ስብሐነ ወተዓላ አይቀጣውም። ላል ጤቃ ለምሳሌ አንድ ነገር ልንገርህ፣ አረብኛ በብዙ ነገር የሚተረጎበ አረቦች ማለት ነው። ለምሳሌ ቅድም አንተ ስለ ቋንቋ እያወራህ ነበር፣ ስለ ፓኪስታኖች፣ ስለምናምን እንደዚህ በማወቅ ዙሪያ ማለት ነው። ለምሳሌ የትኛው ሀገር ነው ትክክለኛ አረብኛ የሚያወሩ ምሳሌ ሳውዲ አለ፣ የመን አለ፣ ሱዳን አለ፣ እንደዚህ በሚታመኑ ሀገሮች ማለት ነው። አረብኛ ትክክለኛ አረብኛ ገብቷቸው የሚኖሩ ማለት ነው። እየሰማኸኝ ነው? ገብቷቸው የሚኖሩ አረብኛውን በፈለጉት ነገር የሚተረጉሙ እውቀት ያላቸው ምናምን እነሱ ነው፣ ሶስቱ ሀገሮች ናቸው። እንደ ኢማራት ምናምን ባህሬ ምናምን ተዋቸው። እነሱ እነ ሞሮኮና እነ ቱኒዚያ ጋር ደሞ ስቴድ አረብ አይደሉም፣ አብዛኛውም ማለት ነው። እንደውም ቋንቋቸው ይለያያል። እነሱስ ምን አይነት ነው? የትኛው ነው ላንተ የአረብ ሀገር? ብለም ተሰው ይሄ እንደ አንድ ነገር ያዝልኝ። እሺ፣ ያው እንትን ካወቀው ከኖር አብራቸው ከኖርክ ይገባሃል ብዬ ነው። እርስ በርስ አይገባቡ ቁርአንን ከመረዳት አንፃር ምናልባት እንደዛ አስቦ ከሆነ ቁርአን ማነው የወረደበት ቋንቋ? كلام الفصحى እጅግ በጣም ግልጽ የሆነ አረብኛ አለ። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩበት የነበረ የቁረይሻውያን ቋንቋ ነው። ሌሎቹ ዛሬ ላይ የተለያዩ ቃላቶችን ቀይረዋል፣ ጨምረዋል ምናምን አለ። በዚያም ጊዜ የነበሩ እነዚህ ቃላቶች በነገራችን ላይ በሌላዎች ላይ ሲነገር የነበረው ነገር ግን ሁሉም ይረዱታል፣ ይገባቸዋል። አንዱ ሌላ የሚግባባበት ነው፣ ይግባቡበታል። የተለያየ ያን ያክል አይደለም። ልክ ለምሳሌ የታችኋል አማርኛ እንናገራለን ነገር ግን የአዲስ አበባ አማርኛ እና የወሎ አማርኛ የሆነ ያነጋገር ዘይቤ ይታያቸዋል። ትንሽ ለየት ይላል። ቃላቶቹም ልክ እንዲሁ ያም የማይጠቀማቸው እነዚህ የማይጠቀማቸው ሌላ ብዙ ነገራቶች አሉ። ያ ማለት ግን በጣም የተለያየ ነው፣ ጭራሽ አይግባቡ ማለት አይደለም። ልክ እንደዚያ ነው። ለምሳሌ ወደ አዲስ አበባ ወደ ወሎ አካባቢ ስትመጣ ጊዜ ዲየሚ እንዲ ዲ ይገጥራሉ ሲያለ አንተየ እንዲሆነ አብላህል ይባላል ጠዋት ሲገናኝ ማለት ነው። ወደ አዲስ አበባ ሲሄዱ ደግሞ አንቺ አባ እንዴት ነሽ? ደህና ነሽ? ያራዳ ነች ነ ነዛቻ እንዲህ አይነት ነገር አለ። ወደ ጎጃም ስትሄድ ደግሞ ወዴት ነው የምትመጣ? መቼ ነው የምትሄድ? ምንድን ነው የምትበላ? ወደ ወሎ ሲሆን ይሄ ምንድን ነው የምትበላው? ወዴት ነው የምትሄደው? መቼ ነው የምትመጣው ወደ ጎጃም አጠሪ አድርጓታል ይመስለኛል። መቼ ነው የምትመጣ ወዴት ነው የምትሄድ ምናምን። አንድ ጎጃሜ ጓደኛ ነበረኝ፣ ሂፍዝ እየቀራን ደጋን መርከዝ አወራሩን ቁጭ እየሰማው ነበር። ሲያወራ መቼ ነው የምንሄድ ነው የሚለው መቼ ነው የምንሄደው ለምናትል የምንለዋለን እኛ ደግሞ፣ እዛ በቃ ውዝግብ፣ ሌላ ቋንቋ እኛ አካባቢ እንጨርሰዋለን እስከመጨር

ለዋኛውም ልክ እንዲህ በአረበኛ ቋንቋ ላይ እልላቸው የፈለግኩት የሱዳኒዎች አረበኛ አለ፣ የግብጾች አለ፣ የሳውዲዎች አለ፣ የሱሪያዎች አለ፣ ሌሎችም የአልጀዛኢርም አለ። እንዲህ የአነጋገር ዘይቤያቸው የተለያዩ ናቸው፣ ነገር ግን ይግባቡበታል። ልክ እኛ የአማራ ማነው ነው የአዲስ አበባ የወሎ ሆና እንደዚህ የአነጋገር ዘይቤያችን የተለያዩ ሆኖ እንግባባቸዋለን እያቸው አንዳንድ ቃላቶች እኛ የምንጠቀማቸው አዲስ አበባ ላይ ሊጠቀም ይችላል። አዲስ አበባ የሚጠቀመው ወሎ ሊጠቀም ይችላል። ይተጋ በተሻለ አንዳንድ ልክ እንዲሁ ደግሞ በእነዚያም ጋር በዚሁ መልኩ ያለ ነገር ነው። የዋናው ነገር ምንድነው ከተባለ ይግባቡባቸዋል፣ ይባቻሉ እነዚያን ቃላቶች። አሁን የግብጽ አረብና የሱዳን አረብ አምጥተህ ቁጭ አድርገህ አውሩ ብትላቸው ይግባባሉ። ባዶ እነዚህ የሚጠቀሟቸው እነዚያም አይጠቀሟቸዋሉ ምናምን፣ ያም ሆኖ ግን ይግባባሉ። ነገር ግን ጥርት ንፅት ያለው ምንድነው ከተባለ ከላም ፍስሃ ሁላቸው የሚያውቃሉ الكلام الذي نزل في القرآن ቁርአን የወረደበት ንፅት ጥርት ያለው አረበኛ ምንም አይነት ከጊዜ በኋላ ቅልቅል ያላለበት ያላረበት እሱ ነው ያን ለማድረግ ዛሬ ላይ ራሱ በዚህ ከተማ ላይ የሚወልዷቸው ልጆች ያን ቋንቋ እንዲማሩላቸው ወደ ገጠር ይልኩላ ይልኳቸዋል እነዚያ በገጠር አካባቢ ያሉት ሰዎች ያን ቋንቋ ጠብቀው ያወራሉ እስካሁን ድረስ?